ቆይ እስኪ መጀመሪያ ጠላት ማን እንደሆነ ወቅ ለጸቡ ትደርስበታል። ትሰማኛለህ? እምትናገረውን ተናግርና ማን ነው እኔን ጠብቀህ። በቃ ሁሉንም ነገር ያቀነባበረችው አደይ ነች። ከዚህ ቤት ሲወጣ ጠብቀህ ሀንግምተው ብለህ ያለችኝ አደይነች በቃ ምንድን ነው ያልከው? ደመቀ፣ ሌላ ማወቅ የምትፈልጉት ነገር አለ? ምን ለማድረግ እየሞከርክ ነው አንተ? ሁለቴ መደጋገም ያለበት አይመስለኝም። ሁሉንም ነገር ያደረገችው አደይነች አንቺንም አታላሻለች፣ ታላሻለች። አደይ፣ እኔ በእናት ምላለሁ ምንም ያደረግኩት ነገር የለም። ለምላ ደመቀ ቆይ ስለምንድን ነው የምታወራው? ይቅርታ አይደል ሚስጢር። እሺ ልጠብቅልሽ ስላልቻልኩ በጣም አዝናለሁ። ቆይ ስለምን ሚስጢር ነው የምታወራው አንተ? በቃ ምንም ማስመሰል አይጠበቅብሽም አይደል? ፍቅር ላይ ምን እንዳደረግሽ ሰምቻለሁ። ከዚህ በኋላ ሰላም ሰላም፣ ጤና ይስጠልልን ውድና የተከበራችሁ ውድ ያስቱሉ ቤተሰቦች እንኳን ደህና መጣችሁ። በያላችሁ ሰው ሰላማችሁ ብዙ ሲበልልኝ፣ እንግዲህ አዳይ የቤት ሰራተኛዋ ክፍል ሰላሳ ሁለት ይዤላችሁ መጥቼያለሁ ማለት ነው። እንግዲህ አዳይ የዳይመንድን በብርገት ሰው እንግዲህ ሁሉም ነገር ውሸት ያወራ ዳይመንድ ውሸት ያወራል ማለት ነው። አዳይን ያልሰረቀችውን እንግዲህ ሰርቃለች ብሎ እንግዲህ ውሸት አውርቷል ማለት ነው። በጣም የሚያስጠላና የሚደብር ማለት ነው። እንግዲህ ከዛ በኋላ አዳይን ዳይመንድ የሚባለው ሰውየው እንግዲህ ፍቅር ይዛው ወደ ቤት መጣ። በጓደኞቿ ፊት እንግዲህ ዳይመንድ በላሁን ሁሉም ነገር አስረዳቸው ትላለች። የላ የሚባለው ደሞ አትናገርም፣ ምን እንደይዘጋሃል። የላ ቆይ እስኪ መጀመሪያ ጠላትህ ማን እንደሆነ እወቅ፣ ለጸቡን ትደስበታለህ ይለዋል ማለት ነው። ከዛም በኋላ ትሰማኛለህ፣ ተናገር እንዴ ይላል ዴቭ። ከዛ የምትናገረው ተናገራህ፣ ከዚህ ቤት ውልቅ ይላል። ማን ነው እኔ ጠብቀህ እንዲዘርፈኝ ዘርፈኛ፣ ዘዘክ ሲለው ጊዜ እንግዲህ ዓይናንዋን እያየ የአዳይድ አዳይናት፣ ከዚህ ቤት አንተን ሃንግ አድርጌ በቃ፣ ሁሉም ነገር ያቀነባበራችሁ አዳይናት ብሎ ከዚህ ቤት ወጣ። ጠብቀ አንግምተው ያለችኝ አዳይነት በቃ እያለ እንግዲህ፣ ከዛ አዳይ ድንግጣ ምንድ ነው ያልከው? ደመቀ ምንድ ነው ሌላ ማወቅ የምትፈልጉት ነገር አለ? ምን ማድረግ የሞከርክ ነው? ሁለቴ መደጋገም ያለበት አይመስለኝም። ሁሉም ነገር ያደረገችው አዳይነት ላንቺ ማታለሻለች። እረ በኔ በእናቴ ምራለሁኝ ምንም ያደረኩት ነገር የለም ለምለም እያለች እንግዲህ፣ ደመቀ ቆይ ስለምንድ ነው የምታወራው? ይቅርታ አዳይ እያለ በብርት ስለተገዛ ምስጢርሽን ልጠብቅ ስላልቻልኩኝ በጣም አዝናለሁ። እያለ ቆይ ስለ ምስጢር ነው የምታወራው? በቃ ምንም ማስመሰል አይጠብቅብሽም አዳይ። ፍቅር ላይ ምን እንዳደረግሽ ሰምቻለሁ ይላል። ከዚህ በኋላ እኔ ለአንቺ ተባባሪ አይደለሁም ሲል ጊዜ ለማቀብላ መጥታ አንገቱ ታንቀዋለች። ለሁሉም እውነቱን ንገራት ይላም እኔ ስለሀብሎ ምንም አውቀው ነገር የለም ስትል ፍቅር የምትባለዋ መጣ። አዳይ ብላ ዞር በይ ብላ እንግዲህ ከዛ የላም ይባለውም እኔ አዳይ ከአንቺ በጣም አዝናለሁ፣ ያለ ከዛ፣ አሁንም ሊሊ ለሷ ልትግዣት ነው። በቃ እኔ ብሄድ ይሻላል ያለ፣ ከዚህ በላይ ከቆየ ጥሩ አይመጣም እያለ ዳይመንዱን እና ፍቅር ብል ሰጠው ወጡ ማለት ነው። እኔም ብሄድ ይሻላል ያለ ኤላም፣ እንግዲህ መትመጭ ከሆነ ናይ አይ፣ አዳይ ተሻለኛል ካልሽ ያንቺ ምርጫ ነው እያለ የለም የለም ለምትቷት ነው ሄደው ማለት ነው። ከዛ በኋላ አዳይና ባርኮትና እንግዲህ አርቦ አዳይ ይሄን ነገር አታደርግም ብዬ በአስጣት የፈረመለሽ ነበረ፣ ግን ይሄ ምንድ ነው? በእውነት ምን የሚያደረኮት ነገር የለም ይሄ ሁሉ የፍቅር ውሸት ነው ይላል ባርኮት። አዳይ በቃሽ በቃሽ፣ የሰው ልጅ ከታገሽበት ያስመለጠሽ ያው መልካም ሰው ነው። ለአንቺ ክፉ የሚደርስ ሰው አደለም፣ ለአንቺ የሚጨነቅ ሰው ነው። የእውነት እንደዚህ አይነት ባርኮት አዳይ በቃ ይበቃሻል እያለ እንግዲህ አዳይ ይሄንን ከአንቺ አልጠብቅም፣ በጣም አዝናለሁ እያለ፣ አዳይ በጣም ታሳፍራለሽ፣ ቆይ ምን ጎደለሽ? ምን ምን እያላት እስኪ አትበጂኝ፣ ይሄ ነገር እንዴት ነው የምታርጊው ይላታል። ፍቅርን እኮ በጥፊ መትቻት አለሁ። አዳይ ግን ምንድን ነው ምን ጎደለብሽ? እያለ ባርኮትም በጣም ተናደዋል ማለት ነው። እሷ ያላምን ብዬ ነው አሁንም፣ ስለ ጥፋትሽን ማጥተው ምንም ማኖ ነገር የለም ያደረኩትም ነገርም የለም እያለች አዳይን እንግዲህ እውነቱን ብትናገር ማንም ሊሰማትም አልቻለም ማለት ነው። ከዛ በኋላ እንግዲህ አዳይ ምን ሆና ይሁን ስትል አሁንም የቷ የተጨነቅሽ ይሆን ደግሞ ባርኮቴ በንጌት ያሮ ነው ውሳኔ እንዳያደርግባት ሌላ ትላለች፣ ሌሊ ማለት ነው። ምናልባት አዳይም አድርጓል ሊሆን ይችላል፣ ግን ልታደርገዋለች ብዬ ምንም ነገር አልጠራጠርም። አሁን አዳይ ዳ ማለት እንትን ተሽ ገብተሽ ምግብ ስሪልኝ ይላታል ይላል ማለት ነው። ወይስ መፈሪር ላይ ከሆነ ከውጭ ሊዘዝ ይላል። እሺ ገብቼ እሰራለሁ ብላ ሌሊ ወደ ኩሽና ምግብ ሊሰራ ታመራለች ማለት ነው። እሱም ከዛም በኋላ አዳይ ባርኮት በጣም እቅርታ፣ እኔ ምንም ነገር አላጠፋሁም። አሁንም ምንም አላጠፋሁም። እንት ያለሽ ለካ ፍቅር ልከ ነበር። ፍቅር መቼም ቢሆን አንድ መቃላ ጥሩ ነገር ተናግራ ተቀም ዛሬ በቃ ሁሉም ነገር እውነቱን ታውቂያለሁ ትላለች እንደዛ ያለች ፍቅር መጥታ አዳይ እንግዲህ ጎታተሽን ሰብስበሽ ከዚህ ቤት ውልቅ ትላለች። ፍቅር እኔ ከዚህ ቤት ከወጣሁ አንቺ ምን ትጠቀማለሽ? እሱ እና ያለን እምቢ ካልሽ ከዚህ ቤት ጎትቼ ነው ማስወጣሽ። እምቢ ካልሽም ደሞ ጎትቼ ነው ማወጣሽ። መውጣትና እወጣልሽ አለ። ግን ሁላችንም ለጊዜ ሁኔታ ነው እንጂ ቦታችን ሁሉ ይቀየራል። እኛም መጀመሪያም ስንመጣ ምንም ራቆታችን ነው የመጣ ነው ስትል ፍቅር የምትባለዋ ድሃ፣ የድሃ ሌባ ስትል አንቺ ወደዚህ መድር ስትመጪ ራቆትሽ ነበር ብላ አንገቷን ታንቃታለች። አንቺ ውሻ እኔን አነቅሽኝ የውልሽ የውሉ ዝም ያልኩሽን ድሮ ነበረ ቤትሽ ለቅቄ መውጣ የነበረው ግን ትዕግስቴን አላልቀም ብሎኝ ነው እንጂ ስትል ባርኮትም የአዳይን ተቆጣት ማለት ነው። በፍጹም ማላቅሽ አዳይ የሆንሽ ነው። ሁላችሁም ከዚህ ቤት መውጣት የምትፈልጉን ነገር ንሆር እኔ አንድ ነገር እንገራችሁ እኔ ከዚህ ቤት አንድም ነገር የሰውም ነገር ሰርቄ አይደለም ትላለች አዳይ ማለት ነው። ከዛ በኋላ ፍቅር ውጪ፣ ከዚህ ቤት ውጪ አይነሽን አዳይም ያለች ለአዳይን ታባርራታለች ማለት ነው። ከዛ በኋላ አዳይን እንግዲህ እንግዲህ ለፍቅርን እንግዲህ ሊዲያን እንግዲህ አንቺ ከዚህ ቤት ስታባሪያት የሌሊን ሁለታችንም እንድናባረር እናበረ ቃል የገባሽልን እኔ ስለሌ ምንም ነገር አላቅም አዳይ የነበረች ችግሬን ከዚህ ቤት ውልቅ አድርጌያት አለሁኝ። ስለዚህ አንቺ በጣም ክፉ ሴት ነሽ ትላታለች። እኔና አንቺ እኮ ለአዳይ ስናጣላቸው ትናንት እኮ ሊሊን ከሱ ጋር ለማላየት ነበረ ያልሹ፣ አትጃጃ፣ የዞል በይልኝ ያለቻት እንግዲህ የሊዲያን ውርውር አድርጋት ፍቅርን ወደ አዳይ ጋር ታመራለች ማለት ነው ከዛ በኋላ አዳይ ጋር እንደምትመለከቱትን የበርኮትን እንግዲህ ሜዲፍን እንትን ሰናበተዋለች። አንተም እውነት አድርገህ አመንክ ትለዋለች። አመንሽም አላመንሽም አዳይ ምንም ማድረግ አልችልም ብ- ክፉ ነገር ሳልናገርሽ ከዚህ ጋር ከፊቴ ዞር በይልኝ እላታለሁ። ከዛ በኋላ ፍቅር መጣ። እስካሁን እዚህ አለሽ ውጪ ውጪ። ከዛ በኋላ ሊዲያ ደግሞ አንተ አዳይን በናደደች ልጆቼ ቁጥር እንዴ ንዴትህ በእኔ ላይ ነው ምትል ምትለው ቤቱ በጣም ደብሮኛል እና ምን ይሁን ቆይ፣ ለምን ወጥተን አብረን ዘና አንልም ሲል እሺ በቃ ኑብጣ እኔ ሞጥቼ መስክር ነው የምፈልገው፣ ይላል መጠጣት ትፈልጋለሁ ይላል። እንደውም እኔ ኑብጣ ይላል። ዴቭ ዴቭ ማለት ነው እሱ ለኢላል ደውለት እሱ ከኛ ምን ያደርጋል እንዴ እሱ ከሌለ እኔ ደብረኛ። አዘዘ ቆይ አንቺ እሱ ምን ማለትሽ ነው ትሰሚኛለሽ? ምትሄጂ ከሆነ ሂጂ፣ ካልሆነ ውጪልኝ እያለ እንግዲህ እንግዲህ ዴቭን ለእህቱን ይቆጣታል ማለት ነው። እሺ በቃ ብላ እንግዲህ ለባበሱ ማለት ነው። እዚህ ጋ ደግሞ ይሄ ነው አዳይ ነው እንግዲህ አዳይ አሁንማ ትግስቴን ያስጨራርሽኝ ነው እውነቱን አትናገሪ ከሆነ ሌላ ላንቺ ካንቺ ሁለተኛ አንነጋገርም አናወራም፣ ትላታለች። ከዚህ ጋር ደግሞ የዳዊት የዴቭ እናትን የፍቅር እናትን አዳይ ወደ ቤት ካልመለስካት ምንም ነገር በእኔ ቆርጥ እንደሆነ ወቅ አዳይ እንደምን ማድረግ ወደ ቤት መልሳት። እ አዳይ ማለት የእኔ ሁሉም ነገር ናት። አያዳይ አሰቃዩሽ ልጄን፣ አያዳይ ልጄን አሰቃዩሽ፣ ትላለች። ዴቭ ደግሞ እናቴ የምን ሆነሽን ቆይ ላስረዳሽ ሲል ጆሮ ላይ ጥርቅም ታረግበታለች ማለት ነው። ማለትም አዳይ ፈልገህ አምጣለኝ፣ አዳይ ፈልገህ ካላመጣት ምንም ነገር ከእናተ ጋር ላይቻትም አላቅም ትላለች። ከዚህ ጋር ደግሞ ፍቅርን ደግሞ እንግዚህ ወዴት እንደምትሄጂ እና ያለን ምን አጎደልኩብሽ፣ ምን ወሰድኩብሽ፣ ይሄ ልመናሽን ለመንገድ ሰው አቆዩ፣ ሂጂ፣ ውጪ ብላ ከቤት አባራታለች ማለት ነው። ከዛ በኋላ እዚ ጋ መጀመሪያ መኔም ስነግር ሀዘማ ብለኸኝ ነበረ ግን አሁን ሁሉም ነገር ጉድህን አወቅህ አይደለም ትላለች አለ እዚ ጋ ሌዲያ ደግሞ በቃ ተነስ፣ ንውጣ፣ ልብስ የለብሽ ይወጣለሁ ትላለች። የለብሽ ምርጥ ነው፣ ተነሽ፣ ንውጣ ትላለች። ከዛ በኋላ ዜጋ ደግሞ ፍቅርና ዴቭን አንድ ላይ ተኝቶ ነበረ ከዛ አዳይ ስትመጣ ደንግጣለች። እዚ ጋ ስታያቸው ማለት ነው እንግዲህ ተነስቶ ወደ ውጭ ሊወጡ ነው ማለት ነው። እዚ ጋ ደግሞ ዴቭና ሊዲያ ሰክሮ መጥቶ ነበረ። ሰክሮ ደረጃ ላይ ውሸታም እህትህ እቺ ቁንጫ የሆነች እህትህ አለች እንዴ የት ናት የት ናት ይላል፣ ማለት ነው ትላለች ማለት ነው። ከዚህ ጋር ደግሞ እንግዲህ አስገድዶ መደፈር እንደሆነ በግድ አስገድዶዋለች ማለት ነው ፍቅርን፣ የዴቭ ማለት ነው። ዴቭ እኔ ፍቅር ከቤት አባራኛለች እኮ አንተም እንደዚህ አይነት ስራ አመምት ማለት ነው፣ አንተም ጨከን ትለዋለች። ከዛም በኋላ በጣም ያስጠላ፣ በኋላ ቆይ አሁን የት ብትሄጂ ነው? እኔ የትም ምሄጃም የለኝም። ቆይ ሌ እሺ የስራሽበትን ተቀበል ገዘብ የላሰጥ የሁለት ወር ደሞዝ አለኝ አልሰጥቼኝም። ቆይ ለምንድን ነው ሳትቀበይ የወጣሽው? ብሎ እንግዲህ ወደ ፍቅር ቤት ደሞዝ ሊቀበሉ ይሄዳሉ ማለ ያመራሉ ማለት ነው። ከዛ በኋላ እንግዲህ ሲሄዱ አንድ ላይ ተኝቶ ነው ያገኟቸው። ለዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣ እስከምንገናኝ ድረስ ጀርሰን ብቱ ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ ከዚሁ መሰናበት አለሁኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ልትሆኑ በትህትና በአክብሮት እንጠይቃለን ማለት ነው። በሰላም